መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። አስደሳች ዜና ከሃርመኒ ፈርኒቸር እንኳን አደረሳቸው እያለ ለባዓሉ ልዩ ቅናሽ ማድረጉን በታላቅ ደስታ ይገልጻል። ሃርመኒ ፈርኒቸር በትጋት በመሥራት አስር ዓመት ሞላው። ጥራት፣ ጥንካሬ፣ ውበት፣ ምቾት፣ ሁሉም በአንድ ቦታ። በመረጡት ዲዛይን በጥራትና በውበት እናመርታለን። እርሶ ይምጡ። የሚያምር ዲዛይን፣ የሚታመን ጥራት፣ የሚያሳርፍ ምቾት እኛግ ያገኛሉ። ሃርመኒ ፈርኒቸር ውብ ማራኪና ምቹ ፈርኒቸር፣ የሶፋ ወንበር፣ የመመገቢያ ጠረጴዛና ወንበር፣ ቲቪ ስታንድ። ዋው አልጋችን ይለያል። ከርሶ የሚጠበቀው ጋደም ማለት ነው። የእንቅልፉን ጉዳይ ለእኛ ይተውት የሚል አልጋ፣ ቁምሳጥኖችና ዘመናዊ ኪችን ካቢኔዎቻችንን ይወዷቸዋል። ሃርመኒ ፈርኒቸር መልካም በዓል። አድራሻ ጉርድ ሾላ ቴሌ ፊት ለፊት ስልክ 0912667810 ወይም 0965551156 ሃርመኒ ፈርኒቸር። ይህ አስደንጋጭ ሰበር ነው። ያንተ ያለ እንደፈራ ነው። አሜሪካ በዩክሬን ጥያቄ መሠረት ረጅም ርቀት መቼውን ቶማሃውክ ሚሳኤል ለዩክሬን ለመስጠት እያሰበች መሆኗ ሰማ። ዜናውን የሰበሩት ልጅግሩ ምክትል ፕሬዝዳንት ጄዲ ቫንስ ራሳቸው ናቸው። ይሁን እናሉ ምክትሉ የመጨረሻውን ውሳኔ የሚሰጡት ትራምፕ ናቸው ብለዋል። ዕጣ ፈንታዩ የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ከጦር ግንባሩ ተነስቶ ሞስኮና ፒተርስበርግን ጨምሮ ትላልቅ የራሽያን ከተሞች የሚመታ ወይም የሚያደባዩ ሚሳይሎችን የኔቶ አጋሮች እንዲሰጧቸው ሲለምኑ መኖራቸው ይታወቃል። ምክንያታቸው ደግሞ እንደ እሱ አይነት ሩቅ ደራሽ አንጀት አርስ ሚሳይሎች ኖሮኝ ቢሆን ኖሮ የራሽያን ወታደራዊ ኢንዱስትሪ በከፋ ሁኔታ ለማዳከምና ጦርነቱን ለማክተም ያግዘኝ ነበር የሚል ነው ሎጂካቸው። የዩክሬኑ ምክትል መከላከያ ሚኒስትር ኢቫን ሐብሪቢየክ የቶምሐውክ የመተኮስ ተስፋ ላይ ተሳፍረው ለቢቢሲ በሰጡት መግለጫ ሞስኮ ጦርነቱን መቀጠሉ ውድ እየሆነባት ሲመጣ ሰላማዊ ድርድር ለመጀመር ትገደዳለች ብለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ የምክትል ፕሬዚደንት ቫንስን ፍንጭ አጣጥለውታል። ለኪየቭ አገዛዝ በጦር ሜዳ የተጋፈጠውን ሁኔታ የሚቀይርለት አንዳችም ነገር የለም ብለዋል። ቶማውክም ይሁን ወይም ሌላ ሚሳኤል አሉ ቃል አቀባዩ። መሬት ላይ ያለውን እውነታ ከቶም ሊቀይረው አይችልም። ቶምሐውክ ሚሳይል የ2000 ኪሎሜትር የተኩስ ርቀት አለው። ከረዥምነቱ የተነሳ ሞስኮውና ክሬምሊን ቤተ መንግሥት እንደዚሁም የዛሩ ፒተር ከተማና የፑቲን የትውልድ ከተማ ፒተርስበርግ ሲበዛ ቅርብ ናቸው። ይህ በእንዲህ እንዳለ የአሜሪካው የዩክሬን ልዩ መልእክተኛ ኬት ኬሎግ ፕሬዚደንት ዶናልድ ትራምፕ የራሽያ ግዛቶች በጥልቅ እንዲመቱ ወስነዋል ብለዋል። ፎክስ ኒውስ ላይ የቀረቡት ኬሎግ ኬየቭ ረጅም ርቀት መቼዎችን በመጠቀም ራሽያ ውስጥ ጠልቃ እንድትደበድብ ዋሽንግተን ፈቅዳለችን? በማለት ጋዜጠኛው ላቀረበላቸው ጥያቄ ኬሎግ አፋቸውን ሞልተው መልሱ አዎ ነው ብለውታል። ከጥቃት እግድ ይሁን ተብሎ የተበየነለት የራሽያ ልዩ ቀጠና የለም ሲሉ አክለዋል። ትናንት ውድ ፕሬዝደንት ቭላዲሚር ፑቲን ዩክሬንን በመቶዎች የሚቆጠሩ ሰው አልቦችና ሰባ ሚሳኤሎች ባዥጎደጎደም የ12 ሰዓታት እሩምታ ከክተዋታል። ዩክሬን አጋሮቿን አስር የፓትሪዮት ሚሳኤል መተኮሻዎች ካልኖሩኝ በስተቀረ እንዲህ ያለውን በላ አልቋቋምም ስትል ነግራቸዋለች። የተወሰኑ ፓትሪዮት ሚሳኤሎች ከአሜሪካ እየደረሷት መሆኑ አትዘግቧል። የምትፈልገውን ያህል አስር ሊሆኑ ይችሉ አይችሉ እንደሆነ ግልጽ አይደለም። በትናንቱ ጥቃት ራሽያም ከለቀቀችው በመቶዎች የሚቆጠሩ የሰው አልባ ወጀቦች መካከል 31 ያህሉ ነፃ ሆነው ኢላማዎቻቸውን ለማንፈር ችለዋል። የቶማውክ ጉዳይ ብዙ አውርተንበታል። 2500 ኪሎ ሜትር የሚመታ ከዩክሬን መሬት የሚተኮስ ሞስኮና ፒተርስበርግን ለመምታት ይሄን ያህል መራቅ ሳያስፈልገው ዋነኛ የሆኑ የራሽያን ስትራቴጂክ የሆኑ ወታደራዊ ኢንዱስትሪዎች ማምረቻዎች ባለክንፉ እንደ ከኒክሌር ቦምብ መለስ ያለው ቦምቧን ጭምር የምታመርትባቸውን ፋብሪካዎች ወይም ማምረቻዎች የስትራቴጂክ ደብዳቢ የጦር ጀቶቿን ወይም የኒክሌር ይ ምንድ የሚባለው በኒክሌር በኒክሌር ጦርነት በመሬት ከባህርና ከአየር ነው የምተኩሳቸው። ስለዚህ አየር አይሏ ኒክሌር ተኳሽ ስትራቴጂክ ቦምበርሶቿ እጅግ በጣም እጅግ በጣም ቁልፍ የሆኑ የራሽያ ወታደራዊ አሴቶች የአየር ጦር ሰፈሮች አሁን የት ትደብቃቸዋለ? 2500 ኪሎ ሜትር መምታት የሚችል ነው። ይህንን ሚሳኤል ዶናልድ ትራምፕ እንዳጸደቁ ነው የሚታመነው። ምክትል ፕሬዚደንቱ ግን ገና ፕሬዚደንቱ የሚወስኑበት ነው ማለት ነው ያስቀመጡት። ትናንትና በነበረን ዜና ላይ አንስተናል። የዘጠና 90 ቢሊዮን ዶላር የመሳሪያ ግዢ ነው። ዘጠና ቢሊዮን ዶላር ራሳቸው ጆ ባይደን በሶስት ዓመት ተኩሉ የዚህ ውጊያ ቆይታ ውስጥ ለዩክሬን ኮንግረሳቸውን እያስፈቀዱ የሰጡት እገዛ እንኳ ከመቶ ምናምን ቢሊዮን ዶላር በላይ አይደለም በአንዳንድ በትክክል ቁጥሩ ሄነው የሚሉት ወገኖች እንደሚናገሩት በአንድ ጊዜ የዘጠና ቢሊየን ዶላር ሽያጭ የጦር መሳሪያ ሽያጩ ወይ መሳሪያ ግምጃ ቤት ያለ ነው፣ ወይም እየተመረተ የሚወጣ ነው። ፕሮባብሊ ዓመት ሊወስድ ይችላል፣ ስድስት ወር ሊወስድ ይችላል። የመሳሪያ አቅርቦቱ ግን ግን የዘጠና ቢሊየን ዶላር ነው። ስለዚህ ይሄ ሂውጅ መኒ ነው፣ ይህ በጣም ከፍተኛ ገንዘብ ነው። ስለዚህ ምን አይነት መሳሪያዎች ተገኝስታ ነው ብለን ጠይቀናል። አለም በዘገባችን ትናንት ይህን በደንብ ታስታውሳለ። ስለዚህ ምንድን ነው ደግሞ ትራምፕ እሸጣለሁ ያሉት ቶፕ ኦፍ ዘ ሊስት የሆኑ መሳሪያዎችን ነው። እሸጣለሁ ያሉት አንዱ ቶምሐውክ ሚሳኤል ነው። አሜሪካ የተዋጋችባቸው ቦታዎች ላይ ሁሉ ቶምሐውክ ሚሳኤል ቀዳሚ ደብዳቤ ነው። አንዳንድ ብዙውን የመጀመሪያ ሩምታ ከፋች እሱ ነው። የጠላት ምንድን ነው ዋና ከተማ ውስጥ የሚገኙ እንደ ቤተመንግስት የመሳሰሉ የጦር ክምችት ላይ የማት ነገር እንዳ በእርግጥ፣ ከባህር ነው የምተኩሳቸው። አሜሪካ ይሄንን ሁነኛ አይነተኛ መጠቀሚያ ሚሳኤሏን ለዩክሬን 2500 ኪሎ ሜትር የሚመታ በጣም ይገርማል። ራሳቸው ጆ ባይደን ኦ ማይ ጉድነስ ነው የሚሉት፣ ኦ ማይ ጉድነስ ነው የሚሉት። እጅግ በጣም የሚገርም ውሳኔ ነው። በእርግጥም ይህ መሳሪያ ዩክሬን እጅ ከገባ የሩሲያን ዋና ዋና ከተሞች እንደዚሁም ደግሞ ከኒኩለር በስተቀር ከባባድ መሳሪያዎች የሚመረቱባቸውን ቦታዎች ታርጌት አድርጎ ሊመታ የሚችል ከሆነ የሩሲያ ውሳኔ ወይም የሩሲያ አይነተኛ መፍትሔ ምንድን ነው ሊሆን የሚችለው ሩሲያ ከዛ በኋላ የምትመርጠው የመሳሪያ አይነት ይኖራታል ወይ ሩሲያስ ከዛ በኋላ የኔ የምትለው ህልውናዋን የሚያስጠብቅ አንዳች ነገር ይኖራታል ወይ ትልቅ ልዩነት አለ በሁለቱ መካከል በዩክሬንና በራሽያ ራሽያ ትልቅ ወታደራዊ ኃይል የሆነች ሀገር ነች ራሽያ የዓለማችን ቁጥር አንድ የኒክሌር አገር ነች ራሽያ በመሳሪያ በሚሊተሪ ኢንዱስትሪ ከራሷ ከአሜሪካ ቀጥላ በዓለም ገበያ ላይ ከዚህ ጦርነት መጀመር በፊት በሁለተኛነት የምትገኝ ሀገር ነበረች። ስለዚህ ራሽያ ሚሊተሪ ፓወር ናት፣ ትልቅ ሀያል ሀገር ናት። ዩክሬን በአንጻሩ ምንም አቻ አይደለችም። ራሽያ ዩክሬን የምትመታበት ሚሳኤል አጥሯት አይደለም የምትመታቸው የሚያስጎመጁ ኢላማዎች ግን የሉም። በተቃራኒው ግን ሞስኮ የተንዠረገገ እንኮይ በለው ኢላማው። ነገርኩ እኮ፣ ይሄ ይሄ ሁሉ የመሳሪያ ማምረቻ የጦር ጀቱ፣ የሄሊኮፕተሩ፣ የሚሳይሉ፣ የመድፉ፣ ይሄ ሁሉ የአየራል ጦር ሰፈሮቹ ታክቲካል ስትራቴጂክ እያሉ ትሄዳለ ይሄ እንደ ፓወር የተንሰራፋ ሚሊተሪ ኢንዱስትሪ ያላት ሀገር ናት። ይሄን ደግሞ አፋፍማ ትገኛለች። የድሮን ኢንዱስትሪ እንኳ አሁን አሁን የመጣው እያጥለቀለቃት የመጣው በስድስት መቶ በስምንት መቶ ሰው አልቦች እና በምትወግርበት እኮ ምክንያት የምርቷ ብዛት ነው። አሁን እነዚህን ማምረቻዎቿን ለመምታት የሚያስችል ሚሳይል ነው ያ። ልትከላከል ትችላለች። ተከላክለ ግን ማትከላከሉ ደግሞ አለ። ስለዚህ አሁን ያ ዘጠና ቢሊዮን ዶላር የዚህን ሚሳኤል ብዙ ክምችት ይሰጣታል ብዬ ነው የማምነው፣ ቁጥሩ ባይገለጥም ነው የምነግርህ። ስለዚህ ይሄ ሪሊ ቀላልም አይባል ቀላልም ባይባል ጉዳት ራሽያ ላይ ለማድረስ የሚችል ነው። ለምሳሌ ያው የመከላከል ጉዳይ እንዳለ ሆነው ሞስኮና፣ ክሬምሊን ራሳቸው ቭላዲሚር ፑቲን አሁን ምን ያህል መሳሪያ ይኖራታል ዩክሬን የዚህ ሚሳኤል ዘሌንስኪ ምን ያህል ይኖራቸዋል ነው ይህ ሚሳኤል ዘለን እስኪ ኮ ከመሬት በታች የሚኖሩ ሰው ናቸው። መግለጫ እኮ የሚሰጡት በቪዲዮ ነው። በቪዲዮ ተቀርጸው ከመሬት በታች ከዋሻ ውስጥ ከሆነ ሰዋራ ቦታ ተቀርጸው ነው የሚተላልፈው። እንዲህ አንዳንድ ጊዜ ሲጎበኙ፣ አንዳንድ ቦታ እሳቻ ቦታ የሚሄዱት እኮ አዘናግተው እኮ ነው እንጂ በማንኛውም ሁኔታና ቦታ እሳቸውና የእሳቸው ሰርክል ሞት የተፈረደበት ነው። በራሽያ አሁን የክምችቱ መጠን አይታወቅም እንጂ ፑቲንን ክሬምሊን ውስጥ እንዳይኖሩ እኮ ልታደርግ የሚያስችላት እኮ ነው። በጣም ቢገርም፣ አንድ የጦር መሳሪያ ሊያመጣ የሚችለው ጥፋት ከወደፊት ዓለም መቼም አንድ የጦር መሳሪያ ሊያወድም የሚችለው መጠኑ እስከታወቀ ድረስ ያ መሳሪያ ተተኩሶ ውድመት ከተፈጠረ በኋላ አጸፋዊ ምላሽ ከመመለስ ይልቅ አስቀድሞ ጥቃት በመፈጸም ድል የሚገኝባቸው ሁኔታዎች ካሉ ያንን መጠቀም ብቸኛ መፍትሄ፣ ብቸኛ መንገድ ነው ብዬ አስባለሁ። ሩሲያ ይሄ መሳሪያ ዩክሬን እጅ ከመግባቱ በፊት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 ሲገባ የተወሰነው ሊወድምም ይችላል። ዞሮ ዞሮ ግን መሳሪያው እንደሚገባ ምንም መጠራጠር አያስፈልግም። መሳሪያው ደግሞ እንዳልኩህ ብዛቱ ይወስነዋል። እንደሚታየን ከሆነ በቂ የሆነ ክምችት የሚበጣላት ነው የሚመስለው። ምክንያቱም ይሄን አሜሪካ ክምችቱ አላት። ሁለተኛ የዘጠና ቢሊዮን ዶላር ስምምነት ነው። ውድ መሳሪያ ነው። አንድ ሚሊዮን ዶላር ማለት ነው አንድ ሚሳኤል ስለዚህ ይሄ ቀጥታ ዘለንስኪ ከቤተመንግስታቸው ተኩሰው ከቤተመንግስታቸው ፑቲን ላይ መተኮስ የሚያስችላቸው መሳሪያ ማለት ነው እና ትልቁ ራሽያን ተጎጂ የሚያደርጋት የተንጣለለች የዘይት ምድር ናት፣ የተፈጥሮ ጋዝ ምድር ናት። የእነዚህ ማጣሪያ ማምረቻ ተቋማት አሉ። የኢኮኖሚዋ ጀርባ ነው እነዚህ ትልልቅ የሆኑ የነዳጅ ማጣሪያዎች የነዳጅ ክምችቶች የት ነው የምታደርጋቸው? ምልህ ከባድ ነው የሚሆነው። በተለይ ምክንያቱም በዚህ በሰው አልባ ደረጃ እንኳ የዩክሬን ጥቃት ራሽያን ባልደበቀች ሁኔታ ነዳጅ ዘይት ከቤላሩስ እንድታመጣ ያስገደዳት ሁኔታ ፈጥሯል። እና አሁን በራሽያ ነዳጅ ማደያዎች ላይ ከፍተኛ ሰልፍ እንዳለ ነው እየሰማን ያለ ነው። እና ይሄ በቋሚነት ዩክሬን የምታደርገው ጥቃት ነው። ምን ለማለት ነው ራሽያ በጣም እጅግ ብዙ ብዙ እንደ ሀያል ሀገርነቷ እንደ ታላቅ የነዳጅ ዘይት አውታርነቷ ከፍተኛ የሆነ ሚሊተሪ ኢንዱስትሪና የዚህ የነዳጅ ማምረቻ ማከፋፈያ፣ ማጣሪያ የሚባሉ ግዙፍ ተቋማት በብዙ ከተሞች አሉ እና እነዚህ ከጦርነቱ ጋር ደግሞ ቀጥታ የተያያዙ ናቸው። ሚሊተሪ ኢንዱስትሪ አለ። ሚሊተሪ ኢንዱስትሪውን የዚህ የነዳጅና የተፈጥሮ ጋዝ የኢኮኖሚ አውታሩ ይመግበዋል። እያ ደግሞ ብዙ ይመረታል ማለት ነው መሳሪያ። ስለዚህ እነዚህን ሁለቱን አጣምሮ ለመምታት ትልቅ አቅም የሚፈጥር ሚሳኤል ነው። አሁን የራሽያ የቤተ መንግስት ቃል አቀባይ ፔስኮቭ እንደነገሩን ከሆነ ራሽያም ከወትሮ በተለየ በጆ ባይደን ጊዜ ታደርግ እንደነበረው ይሄ ነገር የሆነ እንደሆነ ጌም ቼንጀር ይሆናል፣ እንደዚህ አይነት ነገር ይሆናል የሚሉ ማስጠንቀቂያዎች እየሰማን አይደለም። ዶናልድ ትራምፕ ቶፕ ኦፍ ዘ ሊስት የሆኑ መሳሪያዎችን ነው እምብሸጠው በማለት መናገራቸውን ተከትሎ ራሽያ ያለችው ጉድ ይፈላል ታምር ይፈጠራል አላለችም፣ እንደወትሮው ነው። ስለዚህ አሁንም ለዚህ የሰጡት ምላሽ የጦርነቱን ነታ መሬት ያለውን የሚቀይረው ነገር የለም በሚል ሳይኮሎጂካሊ የዚህን የቶምሐውክ ሚሳኤልን መምጣት ባልተለየ ሁኔታ እንደሚቀበሉት የሚያሳየው የተለየ መግለጫ ካልሰጡበት በስተቀር የዚህ መሳሪያ መምጣት እጅግ በጣም ከባድ እንደሆነ መገመት ይቻላል። መሳሪያውን የምትሸጠው አሜሪካ ናት፣ ገንዘቡን የሚከፍሉት ደግሞ አውሮፓውያኖች ናቸው፣ መሳሪያውን የምትጠቀመው ደግሞ ዩክሬን ናት። ይሄ ማለት በተዘዋዋሪ ኔቶ ማለት አይደለም ወይ? ሩሲያስ ይሄ መሳሪያ ወደ እሷ ሲገባ በእሷ ዙሪያ ያሉ እነ ቻይና እነ ኮሪያ እና ሌሎች ሀገሮች በዝምታ ያያሉ ወይስ የሚሳተፉበት ሁኔታዎች ሊፈጠሩ ይችላሉ? አሁን በምን ያህል መጀመሪያ እንግዲህ አንድ ነገር መጨበጥ አለብን። ዩክሬን ቶምሐውክ ሚሳኤል ልታገኝ ነው ነው ዜናው። አገኘችም ቢለው ዜና መኖር አለበት። አገኘችም ቢለውን ተከትሎ ደግሞ ጥቅም ላይ መዋል አለ። እነዚህ ነገሮች ቼን ኦፍ ኢቨንትስ ሊፈጥሩ ይችላሉ፣ ተያያዥነት ያላቸው ነገሮች። አሁን አንዱ ያደሳው ለምሳሌ ራሽያ በማን በዩክሬን የሚኖራት ክምችት አጠቃቀሟ ላይ ይታወቃል። በቀን ሁለት ቶምሐውክ እንኳ የምተኩስ ከሆነ ጉዳቱ የትየሌሌ ነው። ተሸክሞት ሌድ ከሚችለው አረር የተነሳ ይሄኮ ማለት ዳይሬክትሊ ሞስኮ ላይ መታ አሳረፍክ ማለት ልክ ኬብ ላይ አሁን እንደሚደርሰው አይነት ማለት ነው። ስለዚህ ራሽያ ከዚህ በኋላ የምቱን ጥንካሬ ተከትሎ፣ የሩምታውን ብዛት ተከትሎ ልዩ ወታደራዊ ዘመቻ እያለ መቀጠል አትችልም። ራሽያ የዛንደር አታክ ማለት ነው። ሞስኮ ከተመታች ክሬምሊን ከተመታ ራሽያ ጦርነት ውስጥ ናት። ክተት ብላ ማወጅ አለባቸው። ሁሉም ነገር ወደ ጦር ግንባር ማለት አለባቸው። መነሳት ወይም መውደቅ ነው የሚሆን። ትልቁ ጥያቄ ይሄ ሚሳይል ሚሳይል በምን ያህል ብዛትና በምን ያህል ሁኔታ ዩክሬን ትጠቀመዋለች የሚል ነው። ሞስኮ ዘ ሲምቦል የራሽያ ማይት የራሽያ ኃይል ምልክት የሆነውን ቦታ በሚሳይል ማንፈር ከጀመርክ ሁለት ሶስት ሚሳይሎች እየተኮስክ ወታደራዊ በለው የሲቪል በለው ራሱ ክሬምሊን ቤተመንግስት የሩሲያ ፕሬዝደንት ዋሻ ውስጥ እንዲገቡ ካደረግ ልዩ ዘመቻ ብለው ምትለው አለ። ስለዚህ እንዲህ አይነት ሁኔታዎችን ሊያስከትል ይችላል። እንዲህ አይነት ሁኔታዎች ደግሞ ከተከተሉ ቻይና አጥር ላይ ተቀምጣ የምትቀጥልበት ሁኔታ አይኖርም። በሆነ መንገድ ለራሽያ መሳሪያ ማገዝ አለባት። ነገር ግን ይሄ የሚወሰነው ምን ያህል ክምችት ታገኘች፣ እንዴት ትጠቀምበታለች የሚለው ነው። ዩክሬን ከዶናልድ ትራምፕ ተነስተን ከሄድን ግን በጭራሽ የሰጧት የጣሉባት ገደብ የለም። ይሄ ብቻ አይደለም ሌሎች ምርጥ ምርጥ መሳሪያዎች ይሰጣሉ ብለዋል። ስለዚህ ይሄ ሁኔታ እውነቱን ለመናገር ከጆ ባይደን ወደ ባሰ ሁኔታ የሚመልሰን ነው ብዬ ነው የማምነው አሁን በዶናልድ ትራምፕ ፕላስ አውሮፓውያን የያዙ እሳቤ የሚሊተሪ ኢንዱስትሪ ሲመታ እና ኢኮኖሚ ያለች ኢኮኖሚ ሲናጋ ከማዕቀቡ ጋር ተደምሮ ራሳቸው እነ ቻይናንም አሁን ኔቶ ከራሽያ የሚወስደውን ነዳጅ እንዲያቆም እንቅስቃሴ እያደረጉ ነው። ለቱርክ ተነግሯታል። ሶስተኛዋ ገዢ ናት። ቱርክም እንድታቆም እየተነግራት ነው። ስለዚህ እነዚህ ነገሮች ተዳምረው ቭላዲሚር ፑቲንን እሺ ብለው የድርድር መቀመጫ ላይ እንዲመጡ የሚያደርጋቸው ነው የሚል ከዚህ በፊት አውርተ ነዋል እኮ ከዚህ በኋላም ደግሞ የዶናልድ ትራምፕ እስካሁን ያለሽን መሬት ትወስጃለሽ የሚል ነገር አይሰራም ራሽያ የወረቀት ነብርናት ዩክሬን ተዋክታ ማሸነፍ ትችላለች ሀያ በመቶ ግዛቷን ብቻ ሳይሆን ክሬሚያ ልሳነ ምድር ማስለቀቅ ትችላለች አስፈላጊ ከሆነም ከራሽያ ግዛት መያዝ ትችላለች የሚል ነገር ተናግረ አሁን ዩክሬኖች ተመልሰ መጥተ። ሰላሳ በመቶ ወደ እስክልቀቁ የሚል አስታረቂ ሃሳብ ልታቀርብ አትችልም። የተያዘባችሁን ይሄን የተያዘውን ተውት ልትላቸው አትችልም። ሌላው ቀርቶ ክሬሚያ ልሳነ ምድር ነው ውቁ ልትላቸው አትችልም። ስለዚህ አሁን እኔ እንደሚታየኝ የራሺያ ኦፕሽን የላትም፣ ጦርነቱ ከመቀጠል በጦርነቱ ገፍታ ከማሸነፍ ውጭ ኦፕሽን የላትም። ይሄንን በሰላማዊ መንገድ እንኳ ይሄንን የማረጋገጥ እድሏ ተዘግቷል ብዬ ነው ማምነው። እንደው በተለመደ መተጣጠፋቸው ዶናልድ ትራምፕ ትናንት ያሉትን ዛሬ እንደሚያቀሉትን በዛ መንገድ ካልሄዱ በስተቀር ነገር ግን ደግሞ ይህንን ኪየቭ እና አውሮፓውያን በቀላሉ የሚያዩት አይመስለኝም። ምክንያቱም ዶናልድ ትራምፕ እዛ ካምፕ ገብተዋል። እኔ አይ ቲንክ ከኖቤል ሰላም ሽልማቱ ጋር የተያያዘ ሊሆን ይችላል። ኦክቶበር 10 ቀን አሁን በማየው ሁኔታ የ2025 የኖቤል ሰላም አሸናፊ የዩናይትድ ስቴትስ አሜሪካ ፕሬዚደንት መሆናቸውን አፍ ሞልቶ መናገር ይቻላል። ኢሳያስ ስለዚህ እንዳልኩ እንዲህ ነው ብለን ለመናገረኛ ባንችልም ተቀጣጣይ የሆኑ ነገሮች ግን ሊያመጣ የሚችል ነው እና ደግሞ የሞስኮ እውነተኛ ምላሽ አሁን አይደለም የሚሰማው እና ዩክሬን ይህንን መሳሪያ እንደያዘች ወይም አክቸዋሊ ይህን መሳሪያ በተመለከተ ምናልባት ከቃል አቀባይ ፔስኮቭ ባለፈ ከፕሬዚደንት ፑቲን መስማት ይገባናል። ፑቲን እየተናገሩ አይደለም፣ ረጅም ዝምታ መገለጫቸው ሆኗል። ኢሳያስ ዓለም፣ ይሄ መሳሪያ ከገባ በኋላ ዩክሬናውያን በቂ ስልጠና ያስፈልጋቸዋል ወይስ በቀጥታ ሊጠቀሙበት የሚችሉ ሁኔታዎች አሉ? አንዳንድ መሳሪያዎች እንደምታውቀው አንድ ሰፊ ስልጠና የሚፈልጉ አሉ እና ነው ወይስ በድብቅ አውሮፓውያኖች ወይም አሜሪካኖች ገብተው ሊተኩሱት ይችላሉ? ይሄ ከሆነ ደግሞ ምንድን ነው ሊፈጠር የሚችለው? ዓለም ሊፈጠር የሚችለው ይፈጠር ነው። አሁን አሁን ይህን እኛ እዚህ መላመት ስንገባ አንችልም፣ ግን አሁን ይሄን ስንሰማ ከራሻ የሰማነው ዜና መሬት ላይ ያለውን ሁኔታ ሊለውጥ አይችልም ቶምሐውክ ሚሳኤልም ሆነ ሌላ ሚሳኤል የሚል ነው እስካሁን የሰማነው። ስለዚህ የአሜሪካው ፕሬዝደንት ደግሞ ምርጥ ምርጥ የአሜሪካ መሳሪያዎችን ይሸጣለሁ ነው ያሉት ለዩክሬን። ቶፕ ኦፍ ዘ ሊስት ነው ያሉት እና አሁን ቶምሐውክ ሚሳኤል ሊሰጡ ለመሸጥ መቃረባቸው ደግሞ ቃላቸውን የሚያረጋግጥ ነው። ሁለተኛ አንድም ከጥቃት የታገደ ልዩ ቀጠና ብለን ራሽያ ውስጥ የምናስቀምጠው ቦታ የለም ነው ያሉት ኬሎግ። ስለዚህ ዘለን እስኪ ብታምንም ባታምንም መሆን የቶማክን ቃታ ይዞ የፈልጉበት ቦታ መምታት የሚችልበት ሁኔታ ነው የተፈጠረው። እና እንግዲህ ዜናው ዴቨሎፕ ሲያደርግ እየተከታተልን እናቀርባለን። ነገር ግን ለመጀመሪያ ጊዜ ኔቶ ወይም ዩናይትድ ስቴትስ አሜሪካ 2500 ኪሎ ሜትር ርቀት መምታት የሚችል ረጅም ርቀት ሚሳይል ቶምሐውክ ለዩክሬን ልትሸጥ መሆኗ ተሰማ። በሩሲያና በዩክሬን መካከል ያለው ጦርነት ከመቼውም ጊዜ በላይ በከፋ ሁኔታ ትልቅ ውጥረት ውስጥ ነው ያለው። ይህንን እየተከታተልን እናቀርባለን። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። መልካም አዳር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 ዩኒስ የሚገባውት ዘመናዊነት አስደሳች ዜና ከሃርመኒ ፈርኒቸር እንኳን አደረሳቸው እያለ ለበዓሉ ልዩ ቅናሽ ማድረጉን በታላቅ ደስታ ይገልጻል። ሃርመኒ ፈርኒቸር በትጋት በመሥራት አስር ዓመት ሞላው። ጥራት፣ ጥንካሬ፣ ውበት፣ ምቾት፣ ሁሉም በአንድ ቦታ። በመረጡት ዲዛይን በጥራትና በውበት እናመርታለን። እርሶ ይምጡ የሚያምር ዲዛይን የሚታመን ጥራት የሚያሳርፍ ምቾት እኛጋ ያገኛሉ። ሃርመኒ ፈርኒቸር ውብ ማራኪና ምቹ ፈርኒቸር፣ የሶፋ ወንበር፣ የመመገቢያ ጠረጴዛና ወንበር፣ ቲቪ ስታንድ። ዋው አልጋችን ይለያል። ከርሶ የሚጠበቀው ጋደም ማለት ነው። የእንቅልፉን ጉዳይ ለእኛ ይተውት የሚል አልጋ ቁምሳጥኖችና ዘመናዊ ኪችን ካቢኔዎቻችንን ይወዷቸዋል። ሃርመኒ ፈርኒቸር መልካም በዓል። አድራሻ ጉርድ ሾላ ቴሌ ፊት ለፊት ስልክ 0912667810 ወይም 09655511 56 ሃርመኒ ፈርኒቸር።